ሰላም ሰላም፣ ጤና ይስጥልን ውደጋት ሚዲያ ቤተሰቦች እንደየያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ደግሞ አሁን አስር ሰዓት ከ20 ምናምን ይሆናል። ይሄን አፕሎድ አድርገው እንደምን አላችሁ ማለት ፈልጋለሁ። እነሆ ዛሬ ዕለተ ሰኞ መጋቢት 8 2017 በኢትዮጵያ አቆጣጠር 17 ማርች 2025 በግሪጎሪያን ካሌንደር መሰረት የጋት ውሎን አጫጭር መረጃዎችን ወደ እናንተ ይዤ መጥቻለሁ። አብራችሁ ይና ያላችሁ አብራችሁ ስላላችሁ እጅግ በጣም አድርጌ አመሰግናለሁ። ለማስታወስ ያህል እንደተለመደው ላይክ አድርጉ፣ ሼር ድንገት ሰብስክራይብ አድርጋችሁ ደግሞ ሰብስክራይብ ሀሳብ አስተያየታችሁን አካፍሉ። ጋት ሚዲያን እየደገፋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁ። ድጋፋችሁ ያስፈልጋል። ድጋፋችሁን አጠናክራችሁ ቀጥሉ። እንግዲህ ሁልጊዜ ዘወትር እንደምናደርገው ከሰሜኑ የሀገራችን ክፍል ስንጀምር ወደ ትግራይ እንሄዳለን። የህወሓትን መከፈል ተከትሎ ቲፒኤልኤፍዲ እንደ ቲፒኤልኤፍጂ የሚባለው ማለት ነው የቲፒኤልኤፍዲ ደብረጽዮን የሚመራ ወይም ደግሞ ቲፒኤልኤፍ ጂ ጌታቸው የሚመራው ማለት ነው። እሱን ተከትሎ በአንዳንድ አካባቢዎች አለመረጋጋት እንደሚስተዋል ወደ ግጭትም እያመራ እንደሆነ። በነገራችን ላይ እኔ ወደ እናንተ ማመጣቸውን መረጃዎች በተቻለኝ መጠን ፋክት እንዲሆኑ ፈልጋለሁኝ። መረጃዎቹ ፋክት ሆነው በዛ ፋክት ላይ የተነሳ ግን ኢንተርፕሬቴሽኑ ሊለያይ ይችላል። አንድ ፋክትን ለምሳሌ የሆነ ቦታ እንዲህ አይነት ኢቨንት አጋጠመ ቢባል ያን ኢቨንት ኢንተርፕሬቴሽኑ የፖለቲካል አመለካከት ሊኖር ይችላል፣ ግዴታም ስለሆነ ፋክቶች። ፋክቱ ላይ ግን ምንም አይነት ስህተት ወደ እናንተ እንዲመጣ አልፈልግም። ዝሮ ዝሮ እንግዲህ ወደ ይሄ ደቡብ ትግራይ በሚባለው ራያን ይዞ በዛ አካባቢ ግጭቶች ከሚሊሻና ከታጣቂዎች ጋራ ግጭት እንዳለ ራሱን ቲዴፍ ብሎ የሚሰራው የሚጠራው ኃይል እየፈረሰ እንደሆነ ከዛም ባለፈ መታሰር አለባቸው በሚባል የወረደን ትዕዛዝ አንቀበልን በማለታቸው እንዲታሰሩም የተወሰነባቸው የአመራሮች ባህድ እስከ ክፍለ ጦር ደረጃ ድረስ እንዳለ ነው እንግዲህ መረጃዎች እየወጡ ያሉት በዚህም ይህን ራያን አላማጣን አድግዶምን ይዞ ግጭት እንደተነሳ መረጃዎች ያሳያሉ። በዋና ከተማ በመቀሌ ከፍተኛ ውጥረት አለ። ሰው በተቻለው መጠን ባገኘው አጋጣሚ ለቆ መውጣት ይፈልጋል። ጦርነት ይነሳል የሚል ፍርሃት አለ። ገንዘቡን ከባንክ ለማውጣት ጥረት እያደረገ ነው። ሸቀጦች ላይ ውድነት በጣም በከፍተኛ ደረጃ ሸቀጦችን የመያዝ ነገር እንደዚህ እየተስተዋሉ ነው ያለው። ሌላው እንግዲህ ትናንት የመጽሐፍ ብረቃን እንደ ፕሪቴክስት እንደ ሽፋን በመያዝ ወታደራዊ ትርኢት አድዋ ላይ በደብረ ጽዮን የሚመራው ህወሓት አሳይቷል። ያ ወታደራዊ ትርኢት የተመረቁት አዲስ ናቸው የተመረቁ ነባሩን ነው ለብለብ በሚባል ዝም ብሎ ሁለት ሶስት ቀን ተሰብስቦ ነባሩ ሌላ ጉዳይ ነው። ከዛም ባለፈ እንግዲህ የኢትዮጵያና የኤርትራ ጦርነት የሚነሳ ከሆነ ግምገማዎች አሉ። በነገራችን ላይ እኔም የምነግራችሁን ግምገማ እኔ በዚህ ደረጃ ከገባኝ፣ እኔ ቤተሰቦች ናችሁና መረጃ ወደናም ሳመጣ እኔ በዚህ ደረጃ ከገባኝ፣ በዚህ ደረጃ ከኦፕን ሶርስ እንግዲህ አይደለ ኦፕን ሶርስ ኢንፎርሜሽን አለኮ የምናየው ነገር አለ። ለምሳሌ አንዱ ይህንን የአማራን ጽንፈኛ የሚታወቁ ሰዎችን በነገራችን ላይ ተሰብስበው ነበረ ከጎንደርም ከጎጃምም ሄደው ማለት ነው ሱዳን ውስጥ ተሰብስበው ነበር፣ እና በዛ ላይ የኤርትራ ደህንነትም ከህዋትም በተመሳሳይ ሱዳን ውስጥ ከሚንቀሳቀሰው ታጣቂ ኃይልም የተወከል ሰዎች ተገናኝተው ነበር። ማን ምንድነው ያለው ምናምን ይታወቃል? ዙሮ ዙሮ ከኤርትራ ጋር ጦርነት ከተነሳ በዛው ፍጥነት ወደ ሽሬ ኃይል የማከማቸት ኃይል የመሳብ ይታያል። ሰው ያ ከተነሳ ወልቃይትን ሰብረን እንገባለን። በወልቃይት በኩል አንድ ግንባር ለማድረግ ከሱዳን በኩል ያለው ደግሞ አልቡርሃንን ወግኖ ሲዋጋ የነበረው ኃይል ሁለት ኃይል ነው፣ የመጀመሪያው ያኔ የትግራይ ልዩ ኃይልን ጨምሮ ማይ ካድራ ላይ በዋነኝነት ማይ ካድራ ላይ ጭፍጨፋ ፈጽሞ ይሄደው አለ። ያ ኃይል ታጣቂ ኃይል ሲደመር ወጣቶች፣ በኋላ ደግሞ ሰልጥነው በአልቡርሃን በኩል ሲዋጎ የነበሩት ለሱዳን ሚሊተሪ ፎርስ ሲዋጋ የነበረው እሱ ኃይል አለ። በኋላ ደግሞ በኤርትራ በኩል አድርጎ ከፍተኛ ቁጥር ያለው ተዋጊ ወደ ሱዳን ይሄዳለ በመርስነሪ በቅጥረኝነት ይህ ሁለቱ በሱዳን በኩል አንድ ግንባር ይከፍታል። ከሽሬ በኩል ደግሞ ያው በተከዜ ግንባር ሁለቱ ነው ወልቃይትን ሰብረን እንዛለን የሚል ኃይል አለ። በዛ ሂደት የአማ ራሱን የአማራ ፋኖ ብሎ የሚጠራው ራሱን የአማራን ሕዝብ የህሉና አደጋ ተደቅሮበታ ብሎ የሚጠራው እና ለዛ መድኃኒት ነኝ የምታገለው ለዛ ነው የሚለው። የሻዕቢያ ቅጥረኞች ናቸው አመራሮች ነው ያቸው በሙሉ ወጃም ውስጥ ያለው አንፋኑ አመራር ይሁት ሻዕቢያ ሄዶ ሰልጥኖ ተቀጥሮ የሻዕቢያ ፓስፖርት የያዘ ነው። በተመሳሳይ ጎንደር ላይ አሁን እንግዲህ ስም መጥራት አስፈላጊ አይደለም። እና ሀብቴ እነሱ ሄደው ኦመሃጀር የሚባል በየት እንደሄዱ በዛ ሂደት ሶ አማራ ክልልን ደግሞ የማተራመስ ይሄ ነው። በቃ መጨረሻ የሻቢያ ተለላጅ ነው የህዋት የወያኔ ተለላጆች ናቸው ስንል የነበረ ህን ነው ስል የነበረ ህን ስንል የነበረ ብሎ ቴክስተንት ሸርድ ማድረጉም ያ ያልተናገረ ግን እውነታውን የሚያውቀውም ደግሞ ይኖራል ሰው ይህ እቅዳለ ማለት ነው። እና ይሄ ማንገራገር ወታደራዊ ትሪት የማሳየት አንዳንዶቹ መረጃዎች የሚያሳዩም ከዚህ በፊት ያስረከቡት መሳሪያዎች አሉ። በዋናነት ከባድ መሳሪያዎች፣ ከዛ ባለፈ ግን ከከባድ መሳሪያ ባለፈ የቡድን መሳሪያዎች ከሻዕቢያ በኩልም ድጋፍ እንዳገኙ፣ ከትግራይ ውስጥ የሚገኙ የነዳጅ ማደያዎችን በሙሉ ነዳጅ እየተቀዳ ወደ ትግራይ ወደ ኤርትራ ድንበርም እየተጓጓዘ እንደሆነ፣ ይህ አይነት ነገር አለ። ይህ በሁለት ያዙት ሳይኮሎጂክል ዋርፌር አለ። የስነ ልቦና ጦርነት ጫዳ እንድናረጋለን የሚል አለ። እውነተኛ እንቅስቃሴ አለ። ትልቁ ግን የኢትዮጵያ ሕዝብ በእነዚህ ከውስጡ በፈለቁ ባንዳዎች ድጋሜ ተታሎ ብሔራዊ ጥቅሙን አጥቶ በህልውናው ላይ አደጋ ይጋርጣሉ የሚለውም ማወቅ ያስፈልጋል። እኔ የጎንደር ሕዝብ የጎንደር ህዝብ፣ ወልቃይትን አሳልፈው የሚሰጡ ሽፍቶችን በውስጡ ይዞ ራሳቸውን ፋኖ የሚሉ ግን እነዚህ ሽፍቶች በውስጡ ይዞ ወልቃይት ተላልፎ ሰጠብኝ ሊል ነው ወይ? ይሄንን ለታሪክ ማንሳት ፈልጋለሁ። በዋናነት ከህዝቡ ባለፈ ደግሞ ከጎንደር አብራክ የወጡ የፖለቲካ ልሂቃን ይሄንን በማስማማትም በምንም የፖለቲካ ትግል በማድረግም እነዚህን ሰዎች አደብ ያስገዛሉ ወይንስ እኔ ምን አገባኝ መምህር ከሆንኩ ማስተማሬን ጤና ባለሙያ ከሆንኩ ጤና ባለሙያነትን እየሰራሁኝ እኖራለሁኝ የሚል ነው ወይ እሱን እንግዲህ አብረን የምናየው ነው የሚሆነው ድሮ ድሮ እነዚህ አማራጮች ከግምት ውስጥ አይገቡም እያልኳቸው አይደለም ከዛ ባለፈ በኤርትራ በኩል ወደ ኢትዮጵያ ድንበር በትግራይ ድንበር በአፋር ድንበርም ምንድነው ታጣጭ ነው። በነገራችን ለኤርትራን ሚሊሻ የማንቀሳቀስ በሉት እሱን የማድረግ ጦርነት ከተካሄደ የቴክኖሎጂ ወርፌር ነው የሚሆነው። ምሽ ቆፕሮ በተደራቢነት ሊሆን ይችላል እንጂ ምሽ ቆፕሮ ያንን የሚዋጋ ሊኖር አይችልም እንደተባለው በዚህ ውስጥ ተዋናዮች የውጭ ኃይሎች እነማን ይመስላሉ ከኢትዮጵያ ጎል ሊሆኑ ይችሉ ወዘተረፍ የሚባለው እሱ አናሊሲሱ ያው ጦርነት እስከሆነ ድረስ ደግሞ ጦርነት በአለማችን ላይ ከፍተኛ የሆነ ሳይንስ ከፍተኛ የሆነ አርት ነው ጦርነት በስሜት የሚገቡበት ዘለው አይደለም ብዙ ብዙ ብዙ ትንተና የሚጠይቅ ነው እሱ ይሰራል እንደሚሰራ ምንም ጥርጥር የለውም ማለት ነው ሌላው እንግዲህ ምናልባት ከዛ ወደ አማራ ክልል ስንመጣ በቀጥታ አፋር ሰላም ስለሆነ በሚል ነው። ወደ አማራ ክልል ስንመጣ በዛሬው ዕለት የኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አህመድ ባህር ዳር ነበሩ። ባህር ዳር የኮሪደር ልማቱን ተዘዋውረው አይተዋል። ባህር ዳርን በተመለከተም ሬዚሌንት መሆኑን ያጋጠመውን ቀውስ ህዝቡ አመራሩ ተቋቁሞ በልማቱም ደግሞም ሳያቋርጥ አርባ ምንጭ ልማት እየተሰራ ነው። በአዲስ አበባ ኮሪደር ልማት ጅማም አለ። ነገር ግን እዛ አንጻራዊ ሰላም አለ። ባህር ዳር ግን የግጭት ቀጠና ሆኖ ይሄ ሁሉ ተቋቁሞ በልማት መስራቱ እጅግ በጣም ወሳኝ ነገር ነው። የሀያ ሁለተኛው ክፍለ ዘመን የመጪው ዘመን ከተማ ነች የሚል መልዕክት ማስተላልፈዋል። እንግዲህ ባህር ዳርን የምታውቁት ነው። አባይና ጣና የሚገኝበት በውስጡ ቅርሶች፣ ሃይማኖታዊ ቅርሶች በዛው ደግሞ በባህር ዳር ሬዴስ ዙሪያውን ደግሞ ጎንደር አለ፣ ወደ ወሎ ያለበት ኤንዌይስ፣ እጅግ እጅግ ብዙ ነገሮች መሰራት የሚችሉበት የናይል ማራቶን ቢሰራ ናይል ብራንድ አድርጎ ጣናንም አቅም በፈቀደ መልኩ አባይንም ተጠቅሞ ከተማውን የጀልባ የሽርሽር ከተማ ማድረግ ይቻላል። እንግዲህ እነዚህ እየተሞከሩ እየተሰሩ ነው ያሉት። ጠቅላይ ሚኒስትሩም ልማቱን የኮሪደር ልማቱን ገምግመው እንግዲህ የታየ ክፍተት ካለ እሱን ያመላክታሉ፣ ትኩረትም ይደረግበታል። ያው እንግዲህ የእሳቸው ወሳኝ ለመጨረሻ ስለሆነ ማለት ነው የበጀትም የሰው ኃይልም የቴክኖሎጂም ክፍተቶችን ለመሙላት ጥረት የሚደረግ ነው የሚሆነው። ሌላው እንግዲህ ምናልባት ወደ የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋራ በጋራ ለመስራት በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ ጣቢያ ኢንተርናሽናል ኤርፖርት ደብረ ዘይት አካባቢ እንግዲህ መረጃው እንዳላችሁ ተስፋ አደርጋለሁኝ በ36 ስኩዌር ኪሎ ሜትር ላይ እጅግ በጣም ሰፊ ነው። በነገራችን ላይ በዛ ላይ ቀዳሚ የሆነ በአመት እስከ ስልሳ ሚሊየን መንገደኞችን ማስተናገድ የሚችል ቢሾፍቱ ይሁን እንጂ ከቢሾፍቱ ደግሞ ከዋናው ከቦሌ ኢንተርናሽናል ኤርፖርት ጋራ በኤሌክትሪክ ባቡር የሚገናኝ ፈጣን የሆነ በፈጣን የሆነ ትስስር የሚገናኝ በዛም የሚኖሩ ደግሞ አርሶ አደሮችን ደግሞ እንዲሁ ልማቱ ሲመጣ ልማት ዜጎችን ተጠቃሚ ሊያደርግ እንጂ ዜጎችን እንዳይገፋ በሚል ከፍተኛ ገንዘብ ተመድቦ እንደምታውቁት መኖሪያ ቤቶች ቀጣይነት ያላቸው የልማት የገቢ ማስገኛ ስራዎች እየተሰሩ ነው ያሉት። ይህን ሰባት ነጥብ ስምንት ቢሊየን ብር ው አምሶ ቢሊየን አልኩ፣ ሰባት ነጥብ ስምንት ቢሊየን ዶላር ሙሉውን ነው ስፖንሰር ሙሉውን ነው የሚያበድረው ወይንስ ምን ያ ፐርሰንቴጅ የሚለውን ነው። ሌተር ኦፍ ኢንተንት የፍላጎት መግለጫ ተፈራርመዋል። ይሄ እጅግ በጣም መልካም ነገር ነው የሚሆነው እንግዲህ አዲስ አበባ ቢሾፍቱ ወደ 45 40 ኪሎ ሜትር ነው በአንድ ከተማ ውስጥ መጠቃለል የሚችል ነው። እንግዲህ ይሄ መተሳሰሩ የቢሾፍቱ ከተማ ዙሪያውን ማደጉ ደግሞ ቢሾፍቱም ራሱን ችሎ በ40 ኪሎ ሜትር ሬዲየስ ከዚህ 40 ኪሎ ሜትር 80 ኪሎ ሜትር ስለዚህ ከተሞች እየሰፉ እያደጉ አማራጭ መኖሪያ አማራጭ መዝናኛ አማራጭ ስራ ዕድል እየተፈጠረ ይሄዳል። ይሄ እጅግ እጅግ በጣም መልካም ነገር ነው ማለት ነው። ይህንንም ብለን በቀጥታ ደግሞ ወደ ሶማሊያ ያለውን መረጃ ለማሳየት፣ በነገራችን ላይ ከአልቃይዳ ጋር ግንኙነት ያለው አልሸባብ በከፍተኛ ደረጃ በፍጥነት እየተስፋፋ ነው የሚገኘው በአሁኑ ሰዓት ይህ መስፋፋቱ ይሄ ደግሞ በጣም ስፖራዲክ በሚባል መልኩ በፍጥነት እየተስፋፋ ነው። ይህንንም እስካሁን እየመከተ ያለው የኢትዮጵያ መንግስት ነው። በነገራችን ላይ በዚህም በተለይ በዋነኝነት የፌድሪ አየር ኃይል ከፍተኛ የሆነ ውጤታማ እንግዲህ አፍሪኮም አለ ከጅቡቲ የሚነሳው የአፍሪካ ኮማንድ የኤርፎርሱ አለ ዩናይትድ አረብ ኤሚሬት በድሮኖች ስትራይክ ያደርጋሉ። ምናልባት የነሱ የአፍሪኮም እና የዩናይትድ አረብ ኤሚሬት በጣም ስኬታማ ከተባለ ፑንትላንድ ላይ የነበረውን ይሄ አልማስካድ የሚባለው አልማስካድ ተራራ ላይ የነበረውን ሽብርተኝነት ዲስማንትን ለማድረግ የአሸባሪውን ቤዝ ዲስማንትን ለማድረግ ከፍተኛ ሚና ነበረው። ነገር ግን ሶማሊያ ላይ ከፍተኛውን ስራ እየሰራ ያለው የኢትዮጵያ አየር ኃይል ነው። ትናንት በደቡብ ምዕራብ በሚገኙ ሁለት ከተሞች ላይ ከተቆጣጠረ በኋላ የማዘዣ የሎጅስቲክስ ሴንተር ያደረጋቸውን እንግዲህ ፕሪሳይስ ስትራይክ ብለው ነው እየጻፉት ያሉት ብዙ መገናኛ ብዙኃን ምስሉም በቪዲዮም እየወጣ ነው። አይታችሁት ይሆናል ብዬ አስባለሁ። ሂራን ኦንላይን፣ ጋርዌ ኦንላይን ላይ እየወጣ ነው። የተሳካ የሆነ የአየር ድብደባ አድርጓል የኢፌዴሪ አየር ኃይል እንግዲህ የመስክ ልምምድ እያደረገ ነው ለቀጣይ ኦፕሬሽን ብለን መውሰድ እንችላለን። እንዳልኳችሁ ከዚህ በኋላ የሚደረጉ ጦርነቶች ከየትኛውም ሀገር ጋራ ቢያንስ ፎርት ጄኔሬሽን ዋርፌር ላይ ኤርፎርስን በጣም መካናይዝድ እና ከመካናይዝድ እንዲው ይሄ ሂማን ወይም ከፍተኛ ቁጥር ያለው ሳይሆን በወሳኝነት ኮምባታንቱ እግረኛው ሚና አይኖረዋል ግን ወሳኝ የሚሆነው ኤርፎርሱ በዛ ውስጥ ያሉ ድሮኖች፣ ኤሌክትሮኒክ ወርፌሮች ወይ ሳይበር ወርፌር ፕላስ ሳይኮሎጂካል ወርፌር ነው የሚሆነው እና ይሄ እየሆነ ባለበት በተለምዶ እንግዲህ በእኛ ሀገር ምንድን ነው የሚባለው? በደራሽ ወንዝ ውስጥ ያለ ፈረስ ጋላቢ ፈረሱን አይቀይርም ነው አለ የምንለው። ለምሳሌ የጋለባችሁ ፈረስ ላይ ሆናችሁ መሀል ላይ ፈረስ አይቀየርም ሚል አበባል አለ እንግዲህ። ያንን አጌንስት ያደረገ ትናንት የሶማሊያ ጠቅላይ ሚኒስትሩ ሀምዛ አብዲ ባሬ ካቢኔያቸውን ሪሸፍል አድርገውታል። በዚህ መሰረት አብዲ ቀድር መሐመድ ኑር የሶማሊያ ብሔራዊ መከላከያ ኃይል አዛዥ የነበረው ከመከላከያ ተነስቶ የወደቦች እና የሀይቅ ትራንስፖርት አስተዳዳሪ ሆኗል። ሚኒስትር ኦፍ ፖርትስ ኤንድ ትራንስፖርት ሆኗል። ዌራስ ጅብሪል አብድራሸድ ሃጂ አብዲ ሚኒስትር ኦፍ ዲፌንስ የመከላከያ ሚኒስትር ሆኗል ማለት ነው። እና እንግዲህ ይሄ ለምን ሄ ርሻፍ ልማድረግ አስፈለገ አብዲ ቀያደን ሞሐመድ ኑር ቢቆያ ይሻለም ነበር ወይ አዲሱ ሰው ምን ያደርጋል? እንግዲህ አብረን የምናየው ነው የሚሆነው። በሶስተኛ ርጃ ሞሐመድ አመድ አዳን ሚኒስትር ኦፍ ትሬድ ን ኢንዱስትሪ ሆኗል። ሞሐመድ ፋራ ንክስ ሚኒስት ትራንስፖርት ኢንሽን መሐመድ አብድ ቀድር አሊ ሚኒስትር ኦፍ የውዘን ትራንስፖርት። በነገራችን ላይ ወደ አስራ ስድስት ሪሻፍል ነው የተደረገው። አልሸባብ ደግሞ አንዳንድ ቦታ ላይ በነገራችን ላይ በሞቃዲሾ ከተማ በሀያ ኪሎ ሜትር በአስራ ስድስት ኪሎ ሜትር ሬዲየስ ውስጥ እየታየ ነው። በመካከለኛው ሸበሌ ይሄ ሚድል ሸበሌ የሚባለው ላይ አንድ ሺህ አምስት መቶ የግብፅ ወታደር እንደሚሰፈር ነበረ ከግብፅ መንግስት ጋር መግባባት የተደረሰው ነገር ግን የግብፅ መንግስት እስካሁን ወታደር አላሰፈረም እና በዚህ ምክንያት ማህበራዊ ሚዲያ ፌስቡክ ገጽ ላይም ለማጋራት ሞክር ያለሁኝ ኮንፊርምድ ሆኖ የኢትዮጵያ መንግስት የሰጠው ምላሽ አልታወቀም ነገር ግን የኢትዮጵያ መንግስት ከፍተኛ ድጋፍ እንዲያደርግላቸው በመንግስት ደረጃ ጥያቄ እየተጠየቀ ነው እሱን የግብፅ መንግስት ደግሞ ይህንን አንድ ሺህ አምስት መቶ ሰራዊትን ማምጣት አልቻለም መጀመሪያውንም ደግመን ደጋግመን እንደ ጋት ሚዲያ ዓለም አቀፍ ማህበረሰብ የሚያውቃን የግብፅ ወደዚህ መሳብና ፍላጎት ሶማሊያን አርባ ፕላስ ዓመት ረስታት የኖረችዋን ሶማሊያን ሰላም ለማስጠበቅ አይደለም። ኢትዮጵያን ለማተራመስ ይረዳኝ ከሆነ ወይንም ኢትዮጵያ የከበናል ስሜት በዛ ስሜት ውስጥ የነበረ ነው። እንግዲህ ዙሮ ዙሮ በከፍተኛ ደረጃ አልሸባብም እየተስፋፋ ነው ያለው። እየመከተ ያለ የኢትዮጵያ አየር ኃይል ከዛም ባለፈ ደግሞ እንግዲህ የኢትዮጵያ መሬት ላይ ያለውም የመከላከያ ሰራዊት ነው። ለሱማ ለአልሸባብ መስፋፋት ምቹ ሁኔታ የፈጠረው በሪጂናል አድሚኒስትሬሽኖች መካከል ያለው ክፍፍል፣ በፖለቲከኞች መካከል በተለይ በዋነኝነት በጁበለንድ በሳውዝ ዌስት ሶማሊያ ፑንትላንድ ውስጥ ያለው መካሰስ፣ አስቀድሜ እንዳልኳቸው ደግሞ አላስፈላጊ የሆነ ፖለቲካል አሊያንስ ውስጥ መግባቱ። ሶማሊያ ለምሳሌ በመካከለኛው ሸበሌ ሚድል ሸበሌ ላይ ግብፅ አንድ ሺህ አምስት መቶ ሰራዊት አሰፍራለሁ አለ፣ ሊያሰፍር አልቻለም። እና ምንድን ነው እያደረገ ያለው የግብፅ መንግስት? አሁን ካስቶዲያል ኮርፕስ የሚባሉት በእኛ ሀገር ካስቶዲያል ኮርፕስ ማለት የማረሚያ ቤት ፖሊሶችን ማረሚያ ቤቶችን ለመጠበቅ ነው ትሬንድ የሆኑት። ነገር ግን እነዛን የማረሚያ ቤት አስተዳደር ሰራተኞችን በሙሉ ተሰብስበው ወደ ውጊያ እንዲገቡ ነው እየተደረገ ያለው። ወደ ሚድል ሸበሌ በዛ ያለውን ፖስት እንዲሸፍኑ ነው እየተደረገ ያለው። እንግዲህ ውጤታማ የሶማሊያ ሰፊ ድንበር እንደምንጋራ ሀገር የሶማሊያ ሰላም ከዛም ባለፈ ደግሞ የጋራ ኢኮኖሚክ ኢንተረስት የቱርክን አግሪመንት ተከትሎ ፕራዮሪቲ የሚሰጠው ነው ብያላ ምንም እኔ የወደብ መጠቀም ጉዳይ አክሰስ ቱሲ ያን ያህል በነገራችን ላይ ወደብ መጠቀም ከፍሎ ለመጠቀም እየተበዘበዙ ለመጠቀም የሶማሊያ መንግስት የአንካራ ዲክላሬሽን ስፋይ ጥሩ ነው አማራጭ ወደ ማግኘታችን ግን ያን ያህል ሰለብሬት የሚደረግ ነው ብዬ ያል ውስጥም አንደኛ የራሳችን የሆነ የማሪ ታይም ሪክ ላይ ማድረግ መቻል አለብን አንዳንዱ ሰው ይመጣና የለም ሆን አንዳንድ ፖለቲካ ተንታኞች ነን የሚሉ ሰዎች የለም ዶክተር አብይ የባህር በርን ጥያቄ ያነሳው የባህር በር ራስ መልሶ ዘላለም ለመንገስ ነው ወዘ ተረፈ የሚል ሚል የሚያነሱታል። ምናለ የባህር በር አስመልሶለን እንኳን እሱ የልጅ ልጆቹ በነገሱ። ዋት ዘ ፕሮብሌም መለስ የባህር በር አሳልፎ ሰጥቶ መለስ ቢገዛን ይሻላል። ታላቁ መሪ ምናምን የሚል በአንድ አንጋሽ አለን። እንዲህ ያለ ነው ቦልድ መሆን መቻል አለብን። አንዳንድ ጊዜ ወደብ ሸቀጥ ነው፣ እንደፈለገ ያርጉት። እኔ ነገርኳችሁ። አሁን ብዙ ሰው አሰብ የኢትዮጵያ ነበረ እንደዚህ ምናምን ታሪኩ ከዚህ ቀይ ግዛት ወዘ እዛ ውስጥ ምን ከተትን በቃ የተባበሩት መንግሥታት ድርጅት ኢትዮጵያ ወደብ ስለሚያስፈልጋት ያ ወደብ ምን አይነት ህጋዊ የሆነ ለጅትሜት አክሰስ ቱ ሲ ስላለ ታሪክን፣ ኢኮኖሚን፣ ኢትኒክን ያማከለ ስለሆነ ኤርትራ በፌዴሬሽን ትዋሃዳ አለ። የፖርት አስተዳደርን በተመለከተ ለንጉሳዊ ወይ ለማዕከላዊ መንግስት ሰጠው። ከዛ ኢትዮጵያ ከሌላት ሁሉ ተበድራ የነዳጅ ማጣሪያ በሉት፣ የፖርት መሰረተ ልማት አለም ዛሬ ቆዳ እየከፈል እኮ ነው። አደራዳሪዎች ኖ እነ ሄርማን ኮሄን ራሳቸው በህይወት አሉ እኮ ኢትዮጵያ ባህር በር ያስፈልጋትና ኖሮ እሱን በተመለከተ እኛ እንነጋገርበታለን። ለምን ኤርትራውያን ነበሩ የኢትዮጵያ አስተዳዳሪ የሆኑት፣ ባንዳዎች ናቸው። እራሱ መለስ ባንዳ ነው እንዴ! ሀያ ኪሎ ሜትር በቃ እንደ ማለፍ ያስፈልጋል። እን ኮኤግዚስት ማድረግ አለብህ እኮ ለኮኤግዚስተንስ። ኦኬ፣ ዛሬ ችግር የለውም፣ ምንም አያስፈልግም የዛሬ አስር አመትም ላይ መጣ ይችላል የዛሬ መቶ አመት የዛሬ አምስት መቶ አመት መዋጋት አለብን እንዴ ሁለተኛ ማያለሞ እና አንድ በተመሳሳይ በጦርነት ወቅት ትግራይ ትገንጠል አትገንጠል የሚል ውይይት አድርገው ነበረ። ቀሪ ቀሪ ባንዳዎቹ ማለት ነው ቀሪ ኤርትራውያን እና በዛ አንድ አንድ አባት ምንድን ነው ያሉት? የለም፣ ኤርትራ በቀላሉ የተገነጠለችው እንድትገነጠል ተባብሮ ጽፎ ለተባበሩት መንግሥታት ድርጅት ለአፍሪካ ህብረት። ከዛም ደግሞ ቁስላቸው ቁስላችን ነው፣ የኤርትራ አፈሙዝ አይዘቀዘቅም፣ የኤርትራ ትግል የነጻነት ነው። ይህን ሁሉ የደከረተ ባንዳ አስቀምጠው ስለነበረ ነው። አሁን ባለው አይሳካልንም። በቀላሉ አሁን ኢትዮጵያን እየመራት ያለው ባንድ አይደለም። ሊሚቴሽን ሊኖር ይችላል። ሰው ነው የሚመራው፣ መላእክት አይደለም። የጸጥታ ችግር አለ። እዚህም እዚያም የሚታይ ችግሮች አሉ። የኑሮ ውድነት አለ። እና አንዱ ስም ለመጥራት ስለ እንትን ስለሚለ አሁን የኢትዮጵያ ህዝብ በኑሮ ውድነት እየታመሰ አሰብ አያስፈልግም ይላል። ሀያ አምስት ፐርሰንት ለኢኮኖሚው ወሳኝ እንደሆነ አስር ብር የሚገዛ አስክርቢቶ ወደ ቢኖር ዘጠኝ ሀያ አምስት ፐርሰንት ቀንሱለት እና ዝሮ ዝሮ ባንዳው ባንዳ ወደፊት ሲመጣ ባንዳ መቃብሬ ላይ ምን ይጻፋል ብሎ አያስብም። ባንዳ ከሕይወት በኋላ ከሞት በኋላ ሕይወት አያሳስበውም። ታሪክ የሚባለው አያሳስበውም። ያ ከሞት በኋላ ሕይወት ስል የጽድቅ ጉዳይ አይደለም። ታሪክ በምን እታወሳለሁ ብሎ አያስብም። ደግሞ እኛ ሀገር ላይ ደግሞ ባንዳ ተደብቆ ተመሳስሎ ስለኖረ ብዙም ባንዳ መሆንም አላሳፈረም። እነ ሻለቃ ዳዊት ምን ሆኑ? የባንዳ ልጅ ነው፣ አባቱ የታወቅ ራሱ ባንዳ ነው፣ ኤርትራን የሸጠ ነው። ግን የትግል መሪ ሆኖ ወደፊት የመጣ አላፈራም። እንዲያፈራ አልተደረገም። በአንድ አንገቱን ቀን አድርጎ ተከብሮ የሚኖርበት ሀገር ስለሆነ ነው። ሌላው እንግዲህ ምናልባት ከዚህ ወጣ ብለን ወደ ሩዋንዳ ስንሄድ፣ እንግዲህ ሩዋንዳ በጀርመን ቅኝ ግዛት ተገዝቷል። በኋላ ላይ የቤልጅየም ቅኝ ግዛት ነበር። ቤልጅየሞች በስልጣን በነበሩበት ዘመን ፕሮ ቱት ሲሁ ነው ማይኖሪቲዎችን አሁን የካጋሜ ዘርን ቱትሲዎችን ደግፈው ነው የኖሩት፣ ኢምፓወር ያደርጓቸው በኋላ ላይ የእነዚህ የቱትሲዎች ኢምፓወርድ መሆን ደግሞ ማጆሪቲ ሁቱ ደግሞ ተቆጥቶ የምታውቁት ነው። እዛ ዝርዝር ውስጥ አንሄድም። ጀኖሳይድ አጋጠመ። በዛ ጀኖሳይድ ቤልጅየም አንዱ ፕሮ ቱትሲም ቢሆን አሁን ላይ ላለው ስልጣን ላይ ላለው ወገን ያደሉም ቢሆን ለጀኖሳይዱ መፈጸም ሁለተኛ፣ ጀኖሳይዱን የፈጸሙትን ሰዎች በመደበቅ ከፍተኛ የሆነ ሚና እንዳለው በመጥቀስ ከዛሬ ጀምሮ ከቤልጅየም ጋር ያላትን ዲፕሎማሲያዊ ግንኙነት ማቋረጧን፣ በአርባ ስምንት ሰዓት ውስጥም የቤልጅየም የዲፕሎማቲክ ኮሚኒቲ አባላት ለቀው እንዲወጡ ሩዋንዳ አሳስባለች። እንግዲህ መቼም በአፍሪካ ይሄ የመጀመሪያው ነው ልን ነው የመጀመሪያው አይደለም። ግን አልፈልግም ውጡልኝ የሚል የልማትን የልማት ፕሮጀክቶችም እንዲቋረጥ የማድረግ ጉዳይ አለ። ጦርነቱ ያው ጋብ ቢልም ጦርነቱ እንደቀጠለ ነው ያለው ከኮንጎ ጋር። ኤም 23 ሩዋንዳ የኤም 23 ማርች 23 አባላትን ይደግፋል በሚል ይታማል። ሌላው እንግዲህ እንደምታዩት የመን በጣም እየተደበደበ ነው በከፍተኛ ደረጃ ሀውቴዎች ያሉት ሐውቲዎች፣ የእስራኤል መርከቦች እና ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር እንዳይንቀሳቀሱ ነበር ያሉት። አሜሪካ ያው እስራኤል ካለ አሜሪካ ነው፣ አሜሪካ ካለ እስራኤል አለ። ይህን ተከትሎ አመራሮችም እንደተገደሉ እየተነገረ ነው ያለው። እነ ማናቸውም ምን አይነት ጉዳት ደረሰ የሚለውን ደግሞ ሀርድ ዳታዎችን ሰብስቤ ወደ እናንተ የምንመለስበት የሆነ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ እጅግ በጣም አድርጌ አመሰግናለሁ። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ